በባለ ትዳሮች መሃል እየበዛ ከመጣ ችግር መሃል አንዱ መውለድ አለመቻል ወይም መካንነት ነው። በሀገራችን ከተነሱ ቅዱሳን መካከል ለዚህ ችግር እግዚአብሔር ቃል ኪዳን የሰጣቸው አንድ ጻድቅ አሉ። እኚህ ጻድቅ እጅግ የበዙ ታምራትን ሰርተዋል፣ አሁንም እየሰሩ ነው። ቃል ኪዳናቸው ብዙ ትውልድ የሚያስምር ነው። በዘመናችን የሚኖሩ አንዲት እናት ትዳር መስርተው ለአስራ ሁለት ዓመታት ያህል ልጅ ሳይወልዱ ሲኖሩ የጻድቁን ገድል አዝለው በስማቸው ቢማጸኑ ልጅ ለመውለድ በቅተዋል። ሊበተን የነበረው ትዳራቸውም ተቃንቷል። ከዚህም ባሻገር በጻዲቁ አማላጅነት ከጡት ካንሰር በሽታ እንደተፈወሱ እኚህ እናት ምስክርነትን ሰጥተዋል። እኚህ ጻድቅ ዕለቱን ስንዴ ዘርተው፣ ወይን ተክለው በአንዲት ቀን ለቤተ ክርስቲያን አገልግሎት ስንዴውን ለመሥዋዕት ወይኑንም ለቁርባን በተአምራት አድርሰዋል። በዛሬው ቪዲዮአችን ኢትዮጵያዊ ጻድቅ ስለሆኑት ስለ አቡነ እስትንፋሰ ክርስቶስ የህይወት ታሪክ በአጭሩ አቅርቤላችኋለሁ። ይህም ቪዲዮ እስከ መጨረሻው ቢመለከቱ ከጻዲቁ ህይወት ያተርፉበታል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አቡነ እስትንፋሰ ክርስቶስ አባታቸው መልአከ ምክሩ፣ እናታቸው ወለተ ማርያም ይባላሉ። የተወለዱበት ልዩ ቦታው ወሎ ክፍለ አገር ዳውንት ነው። በተወለዱ ዕለት ተነሥተው በእግራቸው በመቆም ሦስት ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ እንዳመሰገኑ በገድላቸው ተጽፎ ይገኛል። የአባታችን የስማቸው ትርጓሜ የአብ፣ የወልድ፣ የመንፈስ ቅዱስ እስትንፋስ ማለት ነው። አንድም የክርስቶስ እስትንፋስ ማለት ነው። ቅዱስ ሚካኤል እየጠበቃቸውና በመንገዳቸው ሁሉ እየመራቸው አድጓል። መንፈስ ቅዱስ ልቦናቸውን ብሩህ አድርጎላቸው የቅዱሳት መጻሕፍትን ቃላት፣ ብሉያትና ሐዲሳት፣ ድርሳናትንም ጠንቅቀው በለጋ አድሜያቸው አውቀዋል። በተወለዱ በዐሥራ አራት ዓመታቸው ወደ አቡነ ኢየሱስ ሞዐ ደብረ ሐይቅ ገዳም በመሄድ ከባህር ዳር ቆመው የሙሴን ጸሎት ወደ እግዚአብሔር በጸለዩ ጊዜ የታዘዘ መልአክ መጥቶ ባህሩን አሻግሯቸዋል። ወደ ቤተ ክርስቲያንም ገብተዋል። ለሦስት ዓመታት ያህል በኃይቅ ገዳም ለመነኮሳት እንጨትን በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ እንዲሆናቸውም ከባህር ውስጥ አሳን በማውጣት አገልግለዋል። እንደ ቀደሙት ሐዋርያና በሁሉ አቡነ እስትንፋሰ ክርስቶስ ቤተ ክርስቲያን ከሠሩ በኋላ ዕለቱን ስንዴ ዘርተው በአንዲት ቀን ለቤተ ክርስቲያን አገልግሎት ዕለቱን አድርሰዋል። ስንዴውን ለመሥዋዕት ወይኑን ለቁርባን በታምራት አድርሰዋል በአንድ ወቅት አባታችን በጸሎት ላይ እንዳሉ መልአኩ ቅዱስ ሚካኤል ተልኮ መጥቶ አባታችንን በደመና ጭኖ ወስዶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት አቁሟቸው። ጌታችንም በቅዱሳኖቹ ሁሉ እንዲባረኩ ካደረጋቸው በኋላ መልአኩን ወደ ተወለድኩበትና ወደ ኖርኩበት ቦታ ወደ ኢየሩሳሌም አድርሰው ብሎት ኢየሩሳሌም አሳልሟቸው ወደ ሀገራቸው መልሷቸዋል። ሁሉንም የኢትዮጵያ ቅዱሳት ገዳማትን ተዘዋውሮ ሲጎበኙ በሕይወተ ሥጋ የሌሉት የገዳሙ ቅዱሳን ሁሉ በአካል ይገለጡላቸው ነበር። ጎጃም ውስጥ እያስተማሩና እያጠመቁ፣ የታመሙትን እየፈወሱ፣ የዕውራንን ዐይን እያበሩና ሙታንን እያስነሱ ብዙ ካገለገሉ በኋላ ለዘጠኝ ዓመታት በባሕር ውስጥ ገብተው ቁልቁል ተዘቅዝቀው ለኢትዮጵያ ጸልየው የምሕረት ቃል ኪዳን ተቀብሏል። ከዘጠኝ ዓመት በኋላ ጌታችን መጥቶ ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ሆይ ኢትዮጵያንና ሕዝቦቿን ምሬልሃለሁ ከዚህች ባሕር ውጣ በማለት በሞት የሚያርፉበትን ቦታ ነግሯቸዋል። ከዚያም ማረፊያቸው ወደ ሆነችው ዳውንት በመመለስ ዐሥራ ሰባት ገዳማትን መስርተዋል። ጻዲቁ ወደ ደብረ አስጋጅ በሚሄዱበት ጊዜ ፀሐይ ልትገባ ስትል በጌታችን በኢየሱስ ክርስቶስ ስም አውግዤሻለሁ። ለመስፍን ኢያሱ በገባኦን እንደ ቆምሽ ሁሉ ቀጥ ብለሽ ቁሚ ብለው ገዝተው ፀሐይን አቁመዋት ነበር። አቡነ እስትንፋሰ ክርስቶስም ደብረ አስጋጅ ሲደርሱ ፀሐይ አፍ አውጥታ አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ ስትላቸው እግዚአብሔር ይፍታሽ ባላት ጊዜ ጠልቃለች። አቡነ እስትንፋሰ ክርስቶስ፣ ዐቢይ ጾምን አርባ ሌሊትና አርባ ቀን እህል ውሃ ሳይቀምሱ ይጾሙ ነበር። እግራቸው እስኪያብጥ ድረስ ቆመው ይጸልዩ ነበር። ለዓይናቸው ሽፋሽፍት እንኳን እረፍት አይሰጡም ነበር። በአንድ ወቅት አባታችን ወደ ደብረ ዳሞ በሄዱ ጊዜ በትእምርተ መስቀል አማትበው ያለ ገመድ የደብረ ዳሞን ተራራ በመውጣት አቡነ አረጋዊ ከተሰወሩበት መጥተው ተገናኝተዋቸዋል። በየገዳማቱ በሚዘዋወሩበት ወቅት ከሞላ ውሃ በደረሱ ጊዜ በመስቀል ምልክት በማማተብ ልክ እንደ ጌታችንና እንደ ሐዋርያቱ በእግራቸው እንደ ደረቅ መሬት እየረገጡ ይሻገሩ ነበር። አምስት አንበሶችና አምስት ነብሮች ይከተሏቸው ነበር። እነዚያም አንበሶችና ነብሮች የሚመገቡትን ባጡ ጊዜ ድንጋዩን ባርከው ሥጋ ያደርጉላቸው ነበር። እነርሱም ያንን ይመገቡ ነበር። የትግራይን አድባራትና ገዳማት ለመጎብኘት ወደ ቅዱስ ያሬድ ደብር ሲደርሱ እመቤታችን ከልጇ ከኢየሱስ ክርስቶስ ጋር፣ ቅዱስ ያሬድም ከብሔረ ብፁዓን በመምጣት እመቤታችን ብዙ ተአምራትን አድጋላችኋለች። ከቅዱስ ያሬድም ተምረው ቡራኬን ተቀብለዋል። በአንድ ወቅት ከደቀ መዝሙራቸው ከልብሰ ክርስቶስ ጋር በጎዳና ሲሄዱ የደረቀ የሰው አጥንት አግኝተው ፈጽሞ ወደ እግዚአብሔር ሲለምኑ ያን ጊዜ በጸሎታቸው ኃይል ያ የሞተውና የደረቀው አጥንት ነፍስ ዘርቶ ተነስቷል። የቀትር ጋኔን ለክፋት ልቧንም ሰውሯት ያገኘችውን ሰውና እንስሳ በጥርሷ ትነክስ የነበረች አንዲት ሴት ሕመሟ ጸንቶባት ሞታ ሰዎች ሊቀብሯት ሲሉ የእስትንፋሰ ክርስቶስን መስቀልና መታጠቂያዋን በአስክሬኑ ላይ ሲያስቀምጡት በእግዚአብሔር ኃይል ተነስታለች። አባታችን እስትንፋሰ ክርስቶስ በብርሃን ሰረገላ ወደ ሰማይ ሲያርጉ አይኑ የጠፋ እግሮቹ ለምሽ የሆኑ ሰው አባቴ እስትንፋሰ ክርስቶስ ሆይ በጸሎቱ ፈውሱኝ፣ ብሎ ተማጸናቸው። አባታችን እስትንፋሰ ክርስቶስም ያንን ሰው አዝነውለት በእጃቸው ያለውን መሐረብ ወረወሩለት። በዚያን ጊዜ ልምሾ የነበረው እግሮቹ ዳኑ፣ አይኖቹም በሩለት። የጻድቁ የእረፍታቸው ቀን በደረሰ ጊዜ እንደ ነጋሪት ቃልና እንደ ነጎድጓድ ያለ ድምፅ በሰማይ ተሰማ። እንደ ፀሐይና እንደ ጨረቃ እንደ ከዋክብት የሚያበሩ የተለያዩ መብራቶች ታዩ። መሬትም አራት ጊዜ ተንቀጠቀጠች፣ ተራሮችና ኮረብቶች እጅግ ተናወጹ። ነፍሳቸው ከስጋቸው በምትለይበት ሰዓት እንደ መብረቅ የሚጮ ታላቅ ድምፅ ከሰማይ ተሰማ። ያን ጊዜ ሰው ሁሉ፣ እንስሳት፣ አራዊት፣ ዛፎችና ቅጠሎች፣ ተራሮች፣ ኮረብቶች፣ ወፎችም በየወገናቸው አለቀሱ። ፀሐይና ጨረቃም ጨለሙ። ከዋክብት መረገፉ አብ፣ ወልድ፣ መንፈስ ቅዱስ በታላቅ ግርማ በአንድነትና በሶስትነት እየተመሰገኑ መጡ። ኪሩቤል፣ ሱራፌል ከነማ አጥንታቸው ዘጠና ዘጠኙም ነገደ መላእክት ዐሥራ ሁለቱ ሐዋርያት ዐሥራ አምስቱ ነቢያት፣ ሰማዕታት ከቅዱስ እስጢፋኖስ እስከ ተፍጻሜ ሰማዕት ሊቀጳጳስ ጴጥሮስ ድረስ ያሉት ከአባታቸው ከእንጦስ ጋር መጡ። የሰማዕታት እናታቸው! የመነኮሳትና የደናግላን አክሊላቸው ክብራቸው መመኪያቸው የሐዋርያት ስብከታቸው የነቢያት ትንቢታቸው የመላእክት እህታቸው የኀጣን ተስፋቸው የፍጥረት ሁሉ አማላጅ የምሕረት እናት ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ደናግላንን አስከትላ መጣች። ጻድቁ አባታችን ከጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ከተቀበሉ በኋላ ለዚህ ክብር ያበቃቸውን እግዚአብሔርን አመስግነው በሰላም አረፉ። እረፍታቸው ሚያዚያ ዘጠኝ ቀን ሲሆን ያረፉበት ቦታም ሰሜን ወሎ ሀገረ ስብከት ዳውንት ከተማ ደብረ አስጋጅ ገዳም ነው። ጻዲቁ በእጅጉ የሚታወቁበት አንድ ታላቅ ቃል ኪዳን አላቸው። ጻዲቁ በእጅጉ የሚታወቁበት አንድ ታላቅ ቃል ኪዳን አላቸው። በአምላክ በእመቤታችን በቅድስት ድንግል ማርያም በቅዱስ ሚካኤልና በቅዱስ ገብርኤል ልቡና የሚገኝ እንደ መልካ ኢየሱስ ያለች እጅግ አስገራሚ የጸሎት አለቻቸው። እርሷን ጸሎት በጸለዩ ጊዜ ነፍሳትን ከሲዮል ያወጣሉ። ጸሎቷም የመድኃኔ ዓለምን የሰውነት ክፍሎች በሙሉ እየጠቀሰች ለእያንዳንዱ የሰውነት ክፍሎች የተቀበሉትን ጸዋትወ መከራዎች ሁሉ ታዘክራለች። በእያንዳንዱ ክፍልም የጸሎት ማሳረጊያ አቡነ ዘበሰማያት ይደግማሉ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ይህችን የአቡነ እስትንፋሰ ክርስቶስን ጸሎት በጸለየ ጊዜ ብዙ ነፍሳትን ከሲኦል እንደሚያወጣ ጌታችን በማይታበል ቃሉ ለአባታችን ነግሯቸዋል። እያንዳንዱን የመድኃኔ ዓለም የሰውነት ክፍሎች በሙሉ እየጠቀሰች መከራው የምታዘክረው ይህችን በአምላክ ልቡና ያለች ግሩም የሆነች ጸሎት ነፍሳትን ከሲኦል አታውጣም ብሎ የሚጠራጠር ቢኖር ግን መንግሥተ ሰማያትን አያትም። ዝክራቸውን የዘከረ መታሰቢያቸውን ያደረገ ስማቸውን የጠራ ገድላቸውን የጻፈና ያጻፈ ያነበበና የተረጎመ የሰማ በፍጹም ልቡና አምላከ እስትንፋሰ ክርስቶስ የእስትንፋሰ ክርስቶስ አምላክ ሆይ ኃጢአቴን ይቅር በለኝ ብሎ የጸለየ ሰው በሕይወት መጽሐፍ ስሙ ይጻፍለታል። ለቤተ ክርስቲያናቸው መባ ስንዴ፣ ዘይት፣ ዕጣን፣ ጧፍ የሰጠ ኃጢአቱ ይደመሰስለታል። በገነት በመንግሥተ ሰማያት በደስታ ይኖራል። በስማቸው የተራቁተውን ያለበሰ የተራበውን ያበላ፣ ያዘነውን ያረጋጋ፣ በመታሰቢያቸው ዕለት ለአገልግሎት የሚፈለገውን መልካሙን ነገር ያደረገ ኃጢያቱ ይሰረይለታል። በየዓመቱ ሚያዝያ ዘጠኝ ቀንና በየወሩ የእረፍታቸውን መታሰቢያ በዓል ያከበረ፣ ዝክራቸውን የዘከረ ሰማያተ ክብር ያገኛል። በስማቸው የጽዋ ማህበር የሚጠጡ ሰዎች ቢኖሩ በመካከላቸው የጻድቁ አምላክ ይገኛል። ዝክራቸውን የዘከረ መታሰቢያቸውን ያደረጉ፣ በስማቸው የተማጸኑ፣ በገደላቸው መጽሐፍ የተሻሹ፣ በጠበላቸው የተጠመቁና የጠጡ መካኖች ልጅ ይወልዳሉ። ችግር ደርሶበት ስማቸውን የጠራ ወንድ ወይም የሴት ልጁን ስም በስማቸው የሰየመ፣ በበዓላቸው ቀን ቁራሽ እንጀራና ቀዝቃዛ ውሃ ለነዳያን የሰጠ ኃጢአቱ ይሰረይለታል። አባታችን በአካለ ነፍሰው ነው፤ ለተማጸኗቸው ሁሉ ብዙ ታምራትን አድርገዋል። አሁንም በምልጃቸው ለሚያምኑ ታምራትን እያደረጉ ይገኛሉ። በአንድ ወቅት በልጃቸው አይነ ስውር መሆን ተጨንቀው የነበሩ አንዲት እናት እስትንፋሰ ክርስቶስ ልጃቸውን ቢፈውስላቸው እንደሚመነኩ ስዕለት ተስለው ጠበሉን ሲያጠምቁት የልጃቸው አይን በራለት። ሆኖም ግን ተስለው የነበረውን ምንኩስና እንዲያደርጉ ዘመዶቻቸው ስላልፈቀዱላቸው ልጃቸው ተመልሶ የአይነ ስውር ሆኗል። በዘመናችን የሚኖሩ ወለተ ማርያም የተባሉ አንዲት እናት ትዳር መስርተው ለዐሥራ ሁለት ዓመታት ያህል ልጅ ሳይወልዱ ሲኖሩ የጻዲቁን ገድል አዝለው በስማቸው ቢማጸኑ ልጅ ለመውለድ በቅተዋል። ሊበተን የነበረው ትዳራቸውም ተቃንቶላቸዋል። ከዚህም ባሻገር በጻዲቁ አማላጅነት ከጡት ካንሰር በሽታ እንደተፈወሱ፣ ጤንነታቸው እንደተመለሰ እኚህ እናት መስክረዋል። የጻዲቁን የአቡነ እስትንፋሰ ክርስቶስን በዓል ይዘክሩ የነበሩ ሰዎች ላማቸው አካለ ገዶሎ ጥጃ ትወልዳለች። ከቤተሰቡ መካከል በእምነቷ ጠንካራ የነበረችው እህታቸው ጥጃዋን በእስትንፋሰ ክርስቶስ ገድል ብታሸው በእግሯ ቆማ ሄዳለች። የእናቷንም ጡት ተንቀሳቅሳ ለመጥባት ችላለች። ለአምስት ዓመታት ያህል ሆዱ አብጦ የነበረ አንድ ዲያቆን የጻዲቁ ገድል የተደገመበትን ጠበል በጠጣ ጊዜ ከሕመሙ ተፈውሷል። በአቡነ እስትንፋሰ ክርስቶስ ስም እየተማጸኑ በገደላቸው በመጸለይና ሰውነታቸውን በማሻሸት እንዲሁም በገዳማቸው በሚገኘው በጠበላቸው በመጠመቅ በእምነታቸው በመቀባት ብዙ ምእመናን አሁንም ከሕመማቸው የተፈወሱ ናቸው። የጻድቁ ገዳም ደብረ አስጋጅ በሰሜን ወሎ ሀገረ ስብከት ዳውንት ከተማ አካባቢ ይገኛል። በረከት ለመቀበል ወደ ገዳሙ ለመሄድ ከወልዲያ እስከ ዳውንት በመኪና የስምንት ሰዓት መንገድ ይወስዳል። ከዳውንት ከተማ ወደ ገዳሙ አቅራቢያ የሚያደርሱ አነስተኛ ተሽከርካሪዎች ይገኛሉ። ወደ ገዳሙ ለመግባት ለጠነከሩ የአንድ ሰዓት ያህል የእግር ጉዞ ይኖረዋል። የጻዲቁ በዓለ ረፍታቸው በሚከበርበት ዕለት ይህም ሚያዝያ ዘጠኝ ቀን ከወልዲያ እስከ ገዳሙ የሚያደርሱ መጓጓዣዎች ስለሚገኙ ህዝበ ክርስቲያን ወደ ገዳሙ በመሄድ ከበረከታቸው ተሳታፊ መሆን ይችላል። የጻዲቁ ጸሎታቸውና በረኮታቸው አማላጅነታቸው ከሁላችን ጋር ይኖር፣ አሜን። ወስብሐት ለእግዚአብሔር።